በፊት አንድ ነገር አለ ሰምና ወርቅ ያለው በአማርኛ ብቻ ነው፣ በኢትዮጵያ ውስጥ። ወገኖቼ ብትሰሙኝ ስሙ፣ ባትሰሙኝም በግድ ስሙ። ሰምና ወርቅ ያለው ቋንቋ ውበት ባለው ሁኔታ ምስጥር ደብቆ የሚገልጽ ቋንቋ፣ የሚያስረዳ ቋንቋ፣ የሚናገር ቋንቋ አማርኛ ብቻ ነው። አንዳንድ አባባሎችን በሥነ ቃል ውስጥ ያሉትን እንደው ስንሰማ እንደው ድምፀታቸው፣ ቃናቸው እንዴት እንደሚጣፍጥ ልብ ብላችኋል? ለምሳሌ ማግኘት ጠግቦ አባትን ሰደበው፣ ለማጣት ነግሬ ሳላስ ደበድበው ሲሉ እንዲህ አይነት ውበት ያለው አገላለጽ አሁን በሌላ ቋንቋ ይኖራል? በኢትዮጵያ ውስጥ እኔ ሁሉንም ቋንቋ አለው። እኔም አውቀው ወለይትኛና እችን ትንሽ አማርኛ የሞክራለሁ። ግን በወለይትኛ ውስጥ የለም፣ በዶርዘኛ ውስጥ የለም፣ በጋሞኛ ውስጥ ለእኛ ቋንቋ በሚቀርበው በዳውሮኛ ውስጥ የለም። የሰምና ወርቅ ቅኔውም አብሮ ከስነ ጽሁፍ እድገት ጋር እያደገ የሚመጣ ነው። ሌሎቹ ቋንቋዎች ስናይ የስነ ጽሁፍ እድገታቸው ፊደልም የላቸው። በኢትዮጵያ ስነ ጽሁፍ ውስጥ ብዛም አስተዋጽኦ ሲያደርጉ አናየም። አዎ ይሄ ፐርሶኒፊኬሽን በሊትሬቸር ፐርሶኒፊኬሽን የምንለው አሁን ያልኩት አይነት ማግኘት ጠግቦ አባትን ሰደበው፣ ለማጣት ነግሬ ሳላስደበድበው የሚለው አይነት ጎልቶ ያለው በአማርኛ ውስጥ ነው። በተራ ንግግርም ውስጥ አሁን በዚህ አጋጣሚ አላስተውስም እንጂ ስለ ፍቅር የተነገሩትም አሁን ለምሳሌ ለቴዎድሮስ የተገጠመው በመቅደላ በኩል ጩኸት በረከተ፣ ጩኸት በረከተ፣ የሴቱን አናውቅ